ሰፊ ባክሽን ነንባቸውን እንበስላቸውን ያሉ እና ደግሞ እኔ ምን አሰብኩኝ እነሱም ኮሜንት ላይ የጻፉት ነገር አለ። አንዲት ህታችናለች ሀቢባ ትባላለች። ቲክቶክ ላይ የተቻለንን ያህል ተሰብስቦ ደስታቸውን እንመልስላቸው እና ቤቱ እንዲገዛ እየሞከርኩ ነው። እንሻላ ይሳካል ብዬ ያስባለሁ። እንግዲህ በፈጣሪ ፈቃድ መልካሙን መኛለው። እግዚአብሔር ወዳችው አልሐምዱሊላ ነው የምትሉት። ሌዛ ብለና ነው እንግዲህ እሳቸውን። በጣም ደስ ብሎኛል ያሉትን ነገር እንግዲህ። ጸሎት እናድርግ፣ ዱአ አድርጉ። አሰላሙ አለይኩም ውድ እና የተከበራችሁ ቤተሰቦቼ እንደምን አላችሁ? በሀገር ውስጥም በሀገር ውጭም ያላችሁ ቤተሰቦቻችን ደህና ናቸው ወይ? እኛ ደህና ነን፣ አልሐምዱሊላ። ዛሬ በጣም በአይነቱ ለየት ባለ ቪዲዮ ነው የመጣ ነው። እሱም ደግሞ ከማንጋ ነው ስ ከማንጋ ነው ምቱ ቤተሰቦች ከመንገድ ይመስላቸዋል። ከጋሽዬ ጋ ነው ዛሬ የመጣ ነው። ከአባታችሁን ጋር ነው። ያው እንግዲህ ሁላችሁም ኮሜንት ላይ መልካም ስነ ምግባራችሁን መልካም ነገር እየጻፋችሁለት ነው እና ለጋሽዬ እስቲ ሁላችሁም በቃ አባታችሁን የምትወዱ ጋሽዬን እንርዳው። ያለውን ነገር ደግሞ ያው ማሳያቸው ይሆናል። ሰርፕራይዝ ነው ቤተሰቦች። ያው ከባቢ ጋር ከጋሽዬ ጋር ተገናኝተናል አሁን ያው ወደ ላይ የሄድ ነው ያለው ነገር ደግሞ አብራቸው የሚታይ ይሆናል። ሰዎች እሺ፣ ያልደከመወትም እንግዲህ ጸማን፣ አልደከመወትም እንግዲህ ቤተሰቦቻችን ያው እየደረስን አባቢ ዞት

ሰላም ነው። እኔ እኮ ስትደውይልኝ እየቀለድሽን የመሰለኝ ሰዎችን ይዞ ቀልድ የለም። ጥሩ ሳቸው የሳቸው ምርቃን ይደርሳል፣ ለኛም እንግዲህ ጸሎቱን ዱአ ያደርጉልን። መልካም እንግዲህ ሞላ እባላለሁ ዴ ሚሲሮርሲ ስቶክ ማናጀር ነኝ። በድጋሚ እንኳን ደህና መጣችሁ ለማለት ፈልጋያችሁ። ጥሩ እንግዲህ እሳቸውን ብዙ ዲፕሊ አላቅም በሶሻል ሚዲያ ላይ የተወሰኑ ነገሮችን መረጃ ሰምቻለሁ። እስኪ ከዚ አንጻር ነው ቤት ስላችን ያቦቢ እንግዲህ ለአንተም ሰርፕራይዝ ስላደርገውት ብዬ አልነገርከውም። ያው እሱ ጋር እንታወቃለን ተደዋውለን ተነጋግረን ነው የመጣወት፣ እና ጥሩ እንግዲህ እሳቸው ማመተው አባታችን ችግር የለም ዋናው እንኳን በሰላም መጡ ነው። እንግዲህ እዚህ ጋር ከኛ ኮምፓውንድ ውስጥ ከኛ ድርጅት ውስጥ ብዙ አይነቶች አማራጮች አሉ። ደርሶ የሚሆን ማለት ነው። መርጠው በእጆ የምንሰጠውት ነው። ያ ማለት እንግዲህ ሎኬሽናችን ኮምፓውንድ ሎኬሽናችን እዚህ ለቡ መብራት አካባቢ ነው። ኮምፓውንድ መንደር ናቸው። እንግዲህ እዚህ ኮምፓውንድ መንደር ነው ስት ምን ምን ፋሲሊቲዎች አሉት ነው እዚህ ኮምፓውንድ መንደር ውስጥ የሃይማኖት ተቋማቶች አሉ፣ ትምህርት ቤቶች አሉ፣ የትራንስፖርት አምች ቦታ ነው ያማት። እዛ ውስጥ አሁን ምሳሌ የትኛውም ዳይሬክሽን ላይ ሴንተር ቦታ ነው። ከዛ ውስጥ እንደገና ኮምፓውንድ ውስጥ ያንዳንድ ቢውልዲንግ አምስት አምስት ሊፍት አለ። አምስት የልጆች መዋኛ ገንዳ አለ። ዘመናዊ ኤሌክትሪክ መሙሊያ ጣቢያ አለ። ፔንት ሃውሶች ጂፕላስ ፕላስ ፎርሞ ሱፐር ማርኬት እነዚህን ያሟሉ ናቸው። ኮምፓውንድ ነው ስንል ጥበቃ ያላቸው ሀያ አራት ሰዓት ማንም ዘሎ የሚገባበት መንደር አይደለም። ስለዚህ ከዚህ አንጻር ፋሲሊቲዎች በጣም የተለዩ ናቸው። ከዲዛይናቸው አንጻር እራሱ ስንሄድ ያ ማለት የእስላሚክ ዲዛይን ናቸው ወይም ቪላ ዲዛይን ኳርተር ኮንሴፕት አይነት ናቸው። ለሳቸው በጣም የሚመቹት ነው የሚሰጠው በጣም ደስ የሚል አይነት ናቸው። ምርጫዎቻችን፣ አሰራራችን፣ ዲዛይናችን በጣም የሚወደዱ ናቸው። ስለዚህ እዚህ ውስጥ አሁን ባለአንድም ባለሁለትም ባለሶስትም ባለአራትም ምኝታ ድረሳሉ። እንግዲህ ባለአንድ እና ባለሁለት ልዩነታቸው ምንድን ነው? ባለአንድ ምኝታ ተጨማሪ የሰራተኛ ክፍል የላቸው። ባለሁለት ስትሄዱ ግን ተጨማሪ የሰራተኛ ክፍል ሰነባዝሩ አለ፣ ኪችን አለ

የተሻለ ዲዛይን የሰራናቸው ከባለ ሁለትና ከባለ ሶስት ምኝታዎች ሲጀምሩ ነው። ስለዚህ ባለ አንድ ምኝታ ለምሳሌ ወደ ሰባ ሁለት ካሬ አካባቢ አለ ጠቅላላ ዋጋ ወደ አምስት ሚሊዮን አምስት መቶ ሀምሳ ዘጠኝ ሺህ አካባቢ ሲመጣ ወደ አምስት ሚሊዮን ስድስት መቶ ሰባ ሁለት ሲሆን ቅድመ ክፍያው ወደ አራት መቶ ሀምሳ ሶስት ሺህ ነው፣ አራት መቶ ሀምሳ ሶስት ሺህ ናቸው። ባለ ሁለት ምኝታ ስንሄድ ደግሞ ወደ መቶ ሀያ ሁለት ካሬ አካባቢ አለ ኦልሬዲ ወደ ዘጠኝ ሚሊዮን አራት መቶ ሺህ አካባቢ ይመጣል። ቅድመ ክፍያው ወደ ሰባት መቶ ስልሳ ሺህ ነው። ባለ ሶስትም ስንሄድ እንደዚ ወደ 11 ሚሊዮን አካባቢ ይመጣል። ቅድመ ክፍያ 910 ነው። ኦልሞስት የባንክም ብድር አለ። እነዚህም ፕሮጀክቶች የምናስረክበው እስከ ሶስት ዓመት ከስድስት ወር ባለው ውስጥ ነው ደሊቨሪ ታይማችን ና ያ ማለት በሶስት ዓመት ከስድስት ወር የምናስረክበው ምንድ ነው የምንጠቀም በቴክኖሎጂ ነው። ፎርምወርክ ቴክኖሎጂ ይባላል። ፎርምወርክ ቴክኖሎጂ ማለት በሶስት ሳምንትና በሁለት ሳምንት ውስጥ ሙሉ ስላቦችን መሙላት እንችላል። የራሱ ኬሚካል አለው ማድረቂያ ስላለ ማለት ነው የዚህ ኦልድ ዲዛይን ብሎኬ። ጣውላ ምስማሮች፣ የምንለው ለአርባ ስምንት ቀን ውስጥ ወይም ለወር ከሀያ ቀን መጠበቅ አይጠበቅብንም ማለት ነው ሶ ይህን ማቴሪያል ስለ የምንጠቀም አርባ ስልሳ የባንክ ብድር አለን። ያ ማለት ከመቶ አርባ ፐርሰንቱን እንግዲህ በክላየንቱ ከቨር ካደረጉ በኋላ ቀሪውን ስልሳ ፐርሰንት ከአምስት እስከ ሀያ አምስት አመት አከራይተው ቤቱ ራሱ ኮላተራል ነው ማለት ነው። የባንክ ብድር አለን እዛ ወይ ነው ከአምስት እስከ ሀያ አምስት አመት አከራይተሽ ወይም እየኖራችሁበት ትከፍላላችሁ ማለት ነው። ስለዚህ በዚህ አይነት ወይ ነው እንግዲህ እነዚህ መንደሮች ስንገነባ ካለን ኢንካም። ድርጅቱ በጣም የሚታወቅ አንጋፋ ድርጅት ነው፣ ትልቅ ድርጅት ነው። ብዙ ፕሮጀክት ሰርቷል። ሐዋሳ እና አርባ ምንጭ እና ዳማ ሙሉ ከተማውን የገነባው ይህ ድርጅት ነው። የጠጠር ፋብሪካ ላይ ስምንት ፋብሪካ አለው። ሰባ በመቶ የኮንስትራክሽን ግብአት ማቴሪያል በራሱ ነው የሚጠቀመው። ሶ እዛ ግቢ ውስጥ ፔንት ሐውሶች አሉ። ጂ ፕላስፎርምር፣ ሱፐርማርኬት፣ ጂም፣ እስፋ ላይብረሪ፣ እነዚህ የሚጠቀሙ ሙሉ ኮሚቴ እዛ ውስጥ ያለ ነው። በተጨማሪ ፊትለፊት ላይ አካባቢ ያሉት እንደ ግሪን ኤሪያዎች ናቸው። የማለት የመንግስት ፕሮጀክት የምንላቸው ፒያሳ ወይም አደዋ አካባቢ የሚሰሩት ፕሮጀክት እዚ ጋር ከእኛም ኮምፓውንድ መንደር አስፋልቶ ያሉት በሙሉ ፋውንቴን አለ፣ ግሪን ኤሪያ አለ፣ ፓርኪንግ ኤሪያዎች አሉ። እነዚህን እየሰራ ልናይለ እንደ የሚስል ለምን ባክግራውንድ ስለሚታወቅ ድርጅቱ ማለት ነው የካፒታል የኩመንትም እጥረት የለበትም። እየገነባ ነው። የሚጠይቀው ያ ማለት አግሪመንታችንን ቤዝ ን ኮንስትራክሽን ፕሮግረስ ነው የሚለው። በብር ነው፣ በዶላርም አይደለም። ስለዚህ ከዚህ አንጻር ሞር ተመራጭ የሆነበት እና ዲዛይናችን ደግሞ ሞር ተመራጭ ነው ያልኳቸው ኢስላሚክ ዲዛይን ወይም ፕራይቬት ናቸው ያልኳቸውን እነሱንም አሳያቸዋለሁ ማለት ነው። ስለዚህ ባለ ሁለት መኝታ ያልኳቸው ዲዛይናቸው አቀማመጣቸው እንዴት እንደሆነ እዚህ በደንብ አድርግ ያሳያቸዋለሁ። ግልጽ ያለው ነገር ካላት ጥያቄ መጠየቅም ትችላላቸው። ስለዚህ እንግዲህ መቶ ሁለት ካሬና መግቢያቸው ናት ች ኢንተራንሷናት ኢንተራንሷ መግቢያናት እንደገባችሁ ምናለች ሰራተኛ ስ ሰነባዝሩ ነው ማለት ነው እዚህ ጋር ላውንደሪ ያለ ስቶር ያለ አሁ በዚህ ጋር ኪችን ባህላዊ ባክች ነው። እዛ ባልከን ያላት ኩብያ ያደረጋቸው ተርቦሌት አድርጎ ወደ ውጭ የሚወጣ ቦታ ነው። ስለዚህ ዝናው ሁለተኛ ሎቢ መግቢያ በር ላይ ነው። ይሄ ሳሎን ነው። ባልከን ያለ ማለት ነው። ስለዚህ የልጆች እዚህ ጋር እያደረጋችው ሳሎን አቋርጠው እዚህ ጋር ሳሎኑ ከሆነ ዲሬክተር ሞሶ እንደገባ እዚህኛው ወደ ምኝታ ክላስ ወይም ወደ ልጆች ምኝታ ክላስ መግባት ትችላሉ ማለት ነው። ስለዚህ እዚህ ጋር ጸሎትም ሊያደረጉ ሆነ እየሰገደ ማኛው ሰው በዚህ አፓርት ውስጥ መሄድ አይቻልም ማለት ነው። በተጨማሪ ሌላ ምንድን ነው ያልተለመደ? ኢትዮጵያ ውስጥ ስቶር ብቻውን እንደ ጸሎት ክላስ መሆን ትችላለች ማለት ነው። ስለዚህ እቺ መሆን የተሻለ ይችላል እና ኢትዮጵያ ውስጥ ያልተለመዱ ነገሮች ምንድን ናቸው? የጸሎት ክላስ፣ የአማራት ስቶር ስቶሯን እንደ ጸሎት ክላስ ማድረግ ትችላላቸው ማለት ነው። ስፔሻሊ ደግሞ ቪላ ዲዛይን ኳርተር ኮንሴፕት አላቸው ያለው ለዛ ነው። ሰርቪስ ሰርቪስ ነው ሙሉ ሰራተኛዋ ሚኒታ ክላስም ሰነባዝሩ አላ ላውንደሪም ስቶርም ኪችንም ሰነባልከኒ አላ በተጨማሪ ደግሞ ባዝሩሞቹ ሶስት ባዝሩም ማለት ነው። እዚ ጋ እንዳለ እዚ ጋ ኮመን ባዝ አለ። የባልና ሚስት እንደ ሶስት ባዝሩም ባኞ ቤት አላቸው ማለት ነው። ስለዚህ በሳሎንም ባልከንይ ያላቸው ባልከኒ መኖሩ ምንድነው ጥቅሙ? ለበረን ለሳሎኑ ብርሃን ወይም ላይት እንዲኖረው የተሻለ ዲዛይን ይረዳችኋል ማለት ነው። እነዚህን ይመስላሉ። ሌላ ጥያቄ ካላችሁ፣ እስኪ ግልጽ ያልሆኑ ካለ ጠይቁን። ይሄ መኝታ ተራሱ እዚህ ጋ ድሬሲንግ ጌር ያለ እዚህ ጋ ባዙርማችኋል ስለዚህ እዚህ ጋር ምኝታ ተላሳለች ድሬስ ያለ ሆሞን ባዘዚህ ያለ ማለት ነው። ሙሉ እዚህ ጋር ነው። ስለዚህ ሞሬ የተሻለ ናት እቺ ብዬ ነው ለጋሽ የመረጥኩለው። ወደዋታል፣ እንግዲህ ጥያቄ ከሆነ ከወደደው እቺ መርጭ ሁሉ። ስለዚህ ግልጽ ከሆነ ሂሳብ አለ ስራላችሁና መግባት እንችላለን ማለት ነው። ስለዚህ ወደ ውስጥ እንሂድ። እሺ ጋሽ፣ እንዴት አዩዋቸው ቤቶቹን? ከሚገባው በላይ ወደውታል። በጣም ተደስቻለሁ። እንኳን ደስ አለዎት። የእርስዎ ደስታችን ስለሆነ በጣም ደስ ብሎኛል። እሺ ሶፊያ፣ እስኪ እሳቸው ያሉትን ነገር እስኪ እምትያለሽ አይ እንግዲህ ያው እሳቸው በጣም ደስ ብለታል። ይሄ ደስታቸው ደግሞ እንዲቋረጥ አልፈልግም። ያው በጣም ብዙ ቤተሰቦቼ እና ወደንሶቼ እርስዎን ቀርጬ በፕሶፍት ቪዲዮ ላይ ቤት እንዲገዛላቸው እኔን ጠይቀውኝ ነበር እና አንድ ሺህ አራት መቶ ኮሜንት አለ። ሙሉ ኮሜንቱም ደግሞ ፊ ባክሽንባቸውን እንበስላቸው ነው ያሉ እና ደግሞ እኔ ምን አሰብኩኝ። እነሱም ኮሜንት ላይ የጻፉት ነገር አለ። አንዲት እህታችን አለች ሀቢባ ትባላለች እና ቲክቶክ ላይ በቃ የተቻለንን ያህል ተሰብስቦ ደስታቸውን እንድንመልስላቸው እና ቤቱ እንዲገዛ ያው እየሞከርኩ ነው። ኢንሻላህ ይሳካል ብዬ አስባለሁ። ስለ ቤቱ ያለውን ነገር ደግሞ አብራራልኝ እና የበለጠ ያው ወዲት ሰዎች ቤተሰቦቼ ያው ታውቃላችሁ፣ ያውቃሉ ሰምተው አባታችን አባታችን ቤት ገዝተው እንደሚያስረክቡት እና እንደሚያስደስቱት ተስፋ አደርጋለሁ። በጣም ደስ ይለኛል። እኔም ራሱ እንግዲህ እሳቸውን ብለው ለመጡ የአንቺ ኦዲየንስ ተከታታይ ወይም እሳቸውን ሰፖርት የሚያደርጉ ለአስር ሰዎች እስከ 30 ፐርሰንት የሚደርስ ዲስካውንት ፓኬጅ ይሰጣቸዋለሁ። ከዛም በመቀጠል እንግዲህ አስር ሰዎች የገዙትን በፐርሰንት ለሳቸው የሚችለውን ያህል አዘጋጅቼ ሁለተኛ ስለምንገናኝ ሰፕራይዝ አደርጋቸዋለሁ። እንደ ድርጅታችንን ማኔጅመንትም ኮሚትመንት ወስደና ለሳቸው ተገቢውን ውሳኔ ወስደን ሰፕራይዝ እናደርግዎታለን። እሺ አሁን ምሳሌ በሀገር ውስጥም ሚ ቻቸው ከእናንተ ቤት መጻፍ ለሚፈልጉ ነው እናንተ ማግኘት የሚችሉት እሺ። ሰው ቤቱ እንግዲህ በሀገር ውስጥ ማንኛውም ኢትዮጵያውያ ቤት ላይ

ስለዚህ የትኛው ቦታ የትኛው ማለት ነው ያለ ሰው በዲችሲል ሲስተም ማስተናገር ይችላል። እና ስለዚህ ቀድሞ ለመጣ እነዚህ ለአስር ሰዎች እንሰጣቸው። ስለዚህ እነዚህ ፓኬጆች ደግሞ በሙሻ ቦታ ማስተናገር ይችላል። በጣም ደስ ይላል፣ በጣም ደስ ይላል። ነገራቸው ደግሞ በጣም ደስ ይላል። ቀጠሉበት፣ ችግር የለም ሞላ ማኔጀር

እንግዲህ በፈጣሪ ፈቃድ መልካም ሁነመኛ ያለው እግዚአብሔር ረዳችሁ። አልሐምዱሊላህ ነው የምትሉት። እንግዲህ ሌዛ ብለን ነው እንግዲህ እሳቸውን፣ በጣም ደስ ብሎኛል ያሉትን ነገር እንግዲህ። ጸሎት እናድርግ፣ ዱአ አድርጉ ለቀጣዩ እንደምንገናኝ ተስፈረጋለሁ